አረብ አገር ሆናችሁ ተጋብታችሁ ስትኖሩ አረብ አገር ተጋብታችሁ ስትኖሩ ባልና ሚስት ጠንከራችሁ ሰርታ ኢትዮጵያ ውስጥ በደንብ ሀብታም ትሆናላችሁ ወይም የራሳችሁ የሆነ ቤት ይኖራችኋል አይደል? እዛ ሆናችሁ ግን የምትገዙት ኢትዮጵያ ውስጥ በስማችሁ ማድረግ ስለማትችሉ እዛ ሆናችሁ በእናት ስም ነው የምታረጉት። እቺ ልጅ ከባሏ የዛሬ አስራ ሶስት አመት ሳውዲ አረቢያ ተጋብተው፣ እሷ አማራ ናት እሱ ደግሞ የኛ ሀገር ልጅ ነው። ሳውዲ አረቢያ ላይ የዛሬ አስራ ሶስት አመት በስነ ስርዓት ኒካ አድርጎላት ይኖሩ ነበረ። እናም አንድ የሰባት አመት ልጅ እና አንድ የአምስት አመት ልጅ አላት የያዘቻቸው ሶ ከተጋቡ በኋላ ሁለቱም ጠንክረው ሰርተው አዲስ አበባ ምን የመሰለ ምን የመሰለ ይሰማቸዋል፣ ይሰማል በሉ። ምን የመሰለ ቪላ ቤት አዲስ አበባ ላይ ገዝተዋል። ቪላ ቤት የዛሬ ዘጠኝ አመት ገደማ ቤቱ ማለት ነው። ቤቱ በማሰብ ነው በእናቱ ስም ነው የገዛው። ብሩ ለእናቱ ተላከና እናቱ ቤተሰቡ ሆነው አዲስ አበባ ቤት ገዙላቸው ማለት ነው። ቪላ ቤት እና መቶ ሺ ብር ነው የሚከራየው ቤቱ አዲስ አበባ ያለው። ከዛ አሁንም በደንብ በርትተው በርትተው፣ ሳትወልድ ማለት ነው ወደ ከሱ ጋር ስድስት አመት ምናምን፣ በቃ በርትተው ደግሞ ድጋሚ ሰርተው እዚህ ቡታጀራ ጅራ ደግሞ ማርያም ጀርባ ቤት ገዙ ድጋሚ ማለት ነው። ያን ቤት በማስም ነው በሱ እናት ስም ነው የሚገዛው እሷ አማራ ናት። ወደ ገጠሩ አካባቢ ናት። እሱ የዚህ የኛ ሀገር ልጅ ነው። አጅረየው ይላል ከዛም ይሄን ቤት ሲገዙ አዲስ አበባ መቶ ሺህ ብር የሚከራይ ቤት አላቸው ይሄ ቡታ ጀራ ቤት አላቸው በቃ አሁን ልውለድ ብላ ያው የመጀመሪያ ሴት ናት መሰለኝ ሁለተኛው ነው መሰለኝ ወንድ አይ ነው የመጀመሪያው ወንድ ሁለተኛዋ ሴት ያው የሰባት እና አምስት አመት ልጆች ወለደች ሁለት ልጆች አሏት የዛሬ ሁለት ዓመት ገደማ ከሳውዲ አረቢያ ውጡ ልጆች ያሏችሁ ምናምን ተብሎ ሲዋከብ በቃ ሁለት ቤት ስላላቸው በቃ እኔ አገር ልግባ ልጆቼን ይዤ ምናምን እንደዚህ ታይዘን እስር ቤት ላይ ልጆቼን ይዤ ከመንከራተት እኔ ልግባ፣ አንተ ስራ ምናምን ትመካከራላችሁ። ገባችሁ አይደለም እሺ ብሎ አጅሬ ወየ ኢትዮጵያ ላከ። ሚስቱንና ልጆቹን አፍሹን በሙሉ ተላከ። ቡታጅራ ያለው ቤት መኖር ጀመረች። እሱም ወዲያው መጣ እ እነሱ በመጡበት የሆነ አህል ወር መጣ። አንድ ወር ሳይቆይ ተመልሶ ሄደ። ቤቱን በስማቸው ሳያዞሩት ምንም ሳይሉ እሷ መጣ ቤቷ ነው ያለችው። ቤቱ ግን በማ ስም ነው? በእናቱ ስም ነው። አሁን ሳውዲ አረቢያ እልል ያለችዋን ድንግሏን ህፃኗን አገባ። የስልጤ ልጅ ናት። እዛ ሳውዲ አገባት እሷ ደግሞ እዚህ ናት ያለችው፣ ከነ ልጆቿ ሲያገባ እንዴት ያገባል ብላ እሪሪ ስትል ቀጥታ የፍቺ ወረቀት ላከ። የፍቺ ወረቀት ላከላት። ሸሪዓ ፍርድ ቤት ተጠራች። ሸሪዓ ፍርድ ቤት ተጠርታ ስትሄድ የፍቺ ነው። ልጆችስ ቤቴስ? ቤት የለሽም። ምንም የላትም ልጅቷ። ቤቱ በማ ስም ነው? በእናቱ ስም ነው። የአዲስ አበባው መቶ ሺህ ብር የሚከራየው ቤት በእናቱ ስም ነው። እዚህም ማርያም ጀርባ ያለው ቤት በእናቱ ስም ነው። እሷ ከሁለት ልጆቿ ጋር ውጪ ቤት የላት። አስቡት። የዛሬ አስራ ሶስት አመት ተጋብተው ሳውዲ አረቢያ ሲኖሩ የነበሩ አብረው የኖሩ አብረው እየሰሩ ስድስት ሰባት አመት ሙሉ ሳትጸንስ ሰባት ዓመት ሙሉ አፈር ዲሜ በልታ ከሱ ጋራ አዲስ አበባ ያለውን ቤት ገዝተው ድጋሚ ቡታጀራ ቤት ገዝተው ነው ያርግዛ የወለደችው ሁለት ልጆች አሏት አሁን ከነ ሁለት ልጆቿ ሀገር ሂጂ ነው የት ሂጂ ነው የት መሄጃዋን አታውቅም እዚህ ሰው የላትም፣ ዘመድ የላትም ይሄ በዚህ ሚላት የለም ምንም ምንም የምታውቀው ሰው የለም ጭራሽ ብላ ብላ እናትየው ቤቱን ልሸጠው ነው አለች የሱናት መመሪያው ከየት ነው? ከዛ ነው። ከዛ ምን ይላል? የፍርድ ቤት ወረቀት የፍ እና ለዩትዩብ ብለሽ ከአቅምሽ በላይ ቤት አትከራይ። ደሳሳ ጎጆ ምትሆን አንገትሽን ቀን እስኪያል የአባቴ ባሪያ አግባኝ ላይ ሀገር ይሰ አዋለች የአባቴ ባሪያ አግባኝ ላይ ኦኬ። ደሳሳ ጎጆ አንቺ አንገትሽ ካረፈ በቃ ጭንቅላትሽን ምታሳርፊበት በአቅምሽ ከፍለሽ የምትኖሪበት ቤት ካገኘች ምን ያደረግልሻል አሁን ላንቺ የሰባት ሺ ና የአስር ሺ ብር ኮንዶሚኒየም ለኮንዶሚኒየም ሰባት እና አስር ሺ ብር የምትከፊውም እኮ በአንድ ሺ ብር ቤት ወይንም በሶስት ሺ ብር ብትከራየ ሰባት ሺ ብሩን እኮ ተሳይበታለሽ ካቅም በላይ ነው ፍላጎት ሁሉ ካቅም በላይ ሰው እንደ ቤቱ እንጂ አሁንም ቢሆን ነግርሻለሁ እንደ ጎረቤቱ አይኖርም ጀመራችሁ እንግዲህ ደግሞ ወይኔ ባልታጠብ ቢቀርስ አሁን ሳውዲ ስንት ነው ኦሪጂናሉ ኦሪጂናሉ የኩርኩም ሳሙና ስንት ነው ሀያ አምስት ሪያል አይደል ከሀያ አምስት ሪያል በታች ያለ የኦሪጂናል የኩርኩም ሳሙና ሀያ አምስት ሪያል ነው ኢትዮጵያ ስንት ነው አንድ ሺህ ብር እኮ ነው እዛ አንድ ሺህ ብር እየገዛሽ ታጥበሽ እየታጠብሽ እዚህ ደግሞ ሲሆን ወይኔ ባልታጠብስ በአንድ ሽፍራ ያለ ዩዘር ገሰሽ ምትታጠቢ አስር ሪያል ፎርጅ ነው ሀቢቢ ኦሪጂናሉ ጸደልያ